ጠብቁት ማለት ነው። ምክንያቱም ያው መችቡስ ነው የምሰራው። መችቡስ የሚሰራ ከሆነ የግድ መጥበስ ይኖርብኛል። ለምን መሰላችሁ? ይፈርሳል አሰው ማለት ነው። ስለሚፈርስ ከተጠበሰ በኋላ ጥንካሬ ይኖረዋል ማለት ነው። እዛ ደግሞ ያው ን ዱስና የዘጋጀው ሽንኩርት፣ ቃሪያ፣ ቃሪያ የሚያቃጥለውና ያለው ባር የሚሉት አቃጥልም፣ ግን ያ በጣም ምናምን ምርጥ ነው። ያ ደግሞ ከርፈታ ይባላል። ይቀጠር ነው። ጥሩ መዓዛ ይሰጠዋል። ጣዕሙ ጥሩ ነው። ስቅላላበት ሽታውን ሲወጣ እራሱ በጣም ጥሩ ነው። እዚህ ጋር እንደምታዩት አሳይን እያበሰርኩኝ ነው እና በደንብም ሳይደርቅ መጠጥ ክፍሎ ነው መጠበስ ያለበት። ታላቅብኝ ግን ይሄ የሚተላጠው መልሼ ስገለብጠው ክፍሎ ይበስላል ማለት ነው። መድረቅ የለበትም። በነገራችን ላይ አሳ እንደዚህ መጭፎ ሰርቼ በፊት እንደዚህ አልሰራም። አሁን እንደዚህ የተቆራረጠ ና እንዳጋጣሚ የሆነ ቀን ገዛ እና ሰውዬው

ከዛን ጊዜ ጀምሮ በቃ አሳ መችቡስ ነው። በጣም ነው የሚወዱት። ሌላ ቦታ እንደዚህ ሄደው ሲበሉ እውት ያንቺን ካልሆነ አይበሉም። ያን በላም እላሉ። እራሱን ለማግዛት ነው። ለምንድን ነው የአንቺ አሳ አጠባበቅ በጣም እዛ ደግሞ ለስለስ ያለ ነው። ሌሎቹ ያደርቁታል ምናምን ይላሉ እና የኔ ልጆች ሌላ ቦታ እንደዚህ ምግብ ይዞ ከኛ ቤት የግድ ነው ምግብ መሄድ አለበት። የእኛ ቤት ምግብ እንጂ አንበላም ነው ምግብ እና እሻይሉ አንቺ ስሪ የእኛን ቤት ምግብ ነው የምንበላው። አይጣፍጥም ይላሉ፣ ለምን እንደሆነ ባላውቅም እና በጣም ቆንጆ ነው መችቡስ። ይሄ ውሃው እንትን ነው መድፋት የለብኝም ቅመም ነው አሳው ለውሽ ይበት ነው። አሳው በደንብ ስለታጠበ በመጣም ተቆራጥቶ ፀርቶ ነው የመጣው። እዛሬ ደግሞ እኔ ያ ባሎሚ በጨው ነው በደንብ አድርጌ አጥቢዋለሁ። ስለዚህ ቅመሙ መደፋት የለበትም። ያው እንደዚህ አርጌ ሳይደርቅም ቆንጆ አርጌ አይሻል ነው እ ልጆቼ ድምፅ ስለሚወዱ ድንቹ ትንሽ እንዲበስል ትንሽ ውሃ አቁላለሁ፣ እና ትንሽ ውሃ ጠባሪ ይጌበት ክድ እናደርገዋለሁ። እንደምታዩት በጣም ያምራል። ቅመም ብዙ አልተጠቀምኩም። እንደዚህ ብዙ ቅመም የለን እንጨርሻሉ። እስከዛ አንዱ ሶስት አይነት ቅመም የጨመርኩት ይሄ ቅጠል የምታወቅ ደግሞ መቅደነት ነው። ኩዝበራ ነው። ከዛ ትንሽ ውሃ፣ የሞቀ ውሃ ነው የምጠቀመው፣ እጨምራለሁ ድንችን ትንሽ ድንቹን ከጨመርኩ በኋላ ትንሽ ክድን አድርጌው ነበረ። አሁን ደግሞ ለሰላሳ ደቂቃ አጥቤ የዘፈዘፍኩት ሩዝ ነው ጨምሬዋለሁ። አዋህደውና ትንሽ ውሃ ያንሰዋል። ትንሽ ውሃ ጨምርበታለው እና ሁለት ማጂ አርጌበታለው። ሁለት ስላችሁ ይኸው በውስጡ አንዱ ማጂ ሁለት ነው የምትይዘው። ነጣን አርጌበታለሁ ትንሽ ስራ አነሱ ትንሽ ጨው ተጠቅሜ ያለው ማለት ነው። አሁን ከድኛው ትንሽ ሩዙ ቅመሙን ወደ ራሱ መጧል። ትንሽ እንደ መብሰል ሆኗል። እዛን ያው እንደምታዩት አሳውን እየከተት ነው ማለት ነው። አሳውን እንደዚህ እንደምታዩት አሳውን ከተውና ጣም ወደ ውስጥ ገባ ገባ አደርገዋለሁ ቀስ እያልኩ ማለት ነው። ቀስ ብላችሁ በደንብ አትጫውኑት። ከዛም ቦታ እያመቻቻችሁ እያንዳንዱን አሳ ተካታላችሁ። ማለት ያው ቤት ልበላ አይደለም ሌላ ልጆች እንግዲህ ሌላ ቦታ ሊሄዱ ነው ምሳ እዚህ ካልሰራሽ አንበላም ብሏል። ይዞ ሊሄዱ ነው። ልክ እንደዚህ ወደ ውስጥ ገባ ገባ አድርገዋለሁ። ሶሱን ወደ ራሱ እንዲመጠው እንግዲህ እያመቻቸው አቶ እኔ አሳለ በላም ግን በጣም ቆንጆ ነው። በቃ እንትን ውስጥ ከድኜው ምናም እንደዚህ ውሀም እየመጠጠው ነው። እንግዲህ ቢያንስ አስራ አምስት ደቂቃ ሀያ ደቂቃ ይሆናል ከድኜ ያስቀመጥኩት። ይሄው እንደምታዩት እየበሰለ ነው። ይሄን እንደዚህ ማደርገው ሩዙን ከላይ እንድመጣል የሚፈልግ ነው። ጠፋፍ እንድል ነው። ዙራውን እያመጣው መሀል ላይ የማወጣው ሩዙ ነው ያው እንደምታዩት ድንችም እዚሁ በእንፋሎት ቀስ ብዬ ጋዙን ቀንሼ ቁጭ ስላደረኩ በሰለ እንጂ ቅድም ያው ትንሽዬ ድንቹን እንደከተትኩ ወዲያውኑ ነው ነው ሩዙን የከታተትኩት ለምን መሰላችሁ መችቡ ሲሰራ በእንፋሎት ድንቹ ቶሎ ስለሚበስል ብዙ ማብሰል አይጠበቅም ትንሽዬ ብቻ ያው እንግዲህ እንደዚህ አደበላለቁት፣ ቀስ ብዬ እንዳይሰባበር አድርጌ እንትን ብዬ ነው። መጠጥ እንድ ያው አሁን መጠጥ ብሎብኛል ብሎልኛል። ከትንሽ ደቂቃዎቹ በፊት በድኘው ነበረ። አሁን እዚህ ጋር ሀራራዊን አዘጋጅቻለሁ። ካሜራ በአንድ እጄ ይዤ ስለሆነ ካሜራውን ቁጭ አረገውና ይሄ እንግዲህ ባራራይ ገልብጬ ጨርሻለሁ። ይሄን ይመስላል እንግዲህ። የኔ ልጆች በጣም ነው የሚወዱት። እኔ ምሳ የምሰራው ቤትም ባይኖሩ ቤትም ብኖሩ ምሳ ግድ ነው ሰራለሁ። አያታቸው ቤትም ካደሩ ምሳ ከዚህ ተሰርቶ እዛ ይደረስላቸዋል እንጂ እዛ ስላሉ